መልሰናል አድማጮቻችን፣ አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ነው የምትገኙት። ፕሮግራም ፉትቦል ካፌ ነው። ሌላኛውን ጨዋታ እንመልከት። ቤኔፊካ ከባርሴሎና ጋር ያደረጉትን ጨዋታ እናንሳ። ባርሳ አንድ ለዜሮ በሆነ ውጤት አሸንፏል፣ በራፊኒያ ጎል አማካኝነት። ግን ደግሞ ለሰባ ደቂቃዎች ያህል በአስር ተጫዋች ነበረ ጨዋታውን ያደርገው። ይህንን ጉዳይ እንመልከት። ምናልባት ተጫዋች በቀይ ካርድ ባይወጣበት ኖር ከዚህ በላይ ተጨማሪ ግቦችን ማስቆጠር የሚችልበት እድል ሊኖር ይችል ነበረ። ይህንን ጉዳይ እናንሳ። የመልሱን ጨዋታ ግን በሜዳ ያደርጋል። ልክ ነው። ትላንትና ልክ ያለፈውን የውድድር ዘመን ጨዋታ የሚያስታውሰን ይመስለኛል። ከፔዥ ጋር የነበረውን ጨዋታ ታስታውሽ እንደሆነ ፓርክ ደ ፕራንስ ላይ ሄዱ፣ ሁለት ለአንድ ሶስት ለሁለት አሸንፈው ተመለሱና በሜዳቸው ሲጫወቱ ጨዋታው እንደተጀመረ አካባቢ ሮናልድ አራውሆ በቀይ ወጣ። ልክ በዚሁ አካባቢ ምዕራፍ ማለት ነው። ያኛው እንኳ ሩብ ፍጻሜ ነው፣ ግን ይሄኛው በሁለተኛው ዙር ዞሮ ዞሮ በጥሎ ማለፍ ደረጃ የተደረገ ጨዋታ ነው። ከዛ ፔዥ አራት ለአንድ አሸነፈ። ባርሰሎና አስቀድሞም ጎል አስቆጥሮ ይመራ ነበር። ምባፔ ሁለት ጎል ያስቆጠረበት ጨዋታ ማለት ነው። ግን በዚህ ውድድር ዘመን ሌላ የባርሰሎና ተጫዋችም በሞናኮ አስረኛው ደቂቃ ላይ ኤሪክ ጋርሲያ በቀይ ወጥቶ ነበር። ማግኘት ሳክሉሽ ላይ መሰለኝ ጥፋቱን የፈጸመው። ባርሳ መጨረሻ ላይ እሱን ጨዋታም ሶስት ለሁለት ሁለት ለአንድ ተሸነፈ። የትላንትናውንም በጊዜ ተጫዋች ወጥቶ ስለነበር ከባድ ነበር ለማሸነፍ። ቤንፊካ ሜዳ ላይ ስታዲዮ ዳሉዝ ላይ የተደረገ ነው። በአብዛኛው በሀገሪቱ የሊግ ውድድር ላይ በፖርቱጋል ፕሪሚየራ ሊጋ በሚባለው ውድድር ላይ እንደ ክለቡ የገዘፈ ታሪክ፣ የደመቀ ድጋፍ የለውም ይባላል። ቤንፊካ በሜዳው ሲጫወት ትናንትና በስታዲዮ ዳሉዝ የነበረው ድጋፍ ንስሯን ይዘው መምጣትን ጨምሮ በጣም አስደናቂ ነበር። ደግሞ የብሩኖ ላዥ ቡድን ጥሩ ቡድን ነው። ራሳቸው ሀንዚ ፍሊክም ገጥመውት የሚያውቁት ቡድን ስለሆነ ግን በአውፓውኩ ባርሲ ገና በጊዜ ኢቫንጀሎስ ፓቭሊዲስ ላይ በሰራው ጥፋት ምክንያት አርቢትሩ በቀይ ያስወጡት የእርሳቸውን የሜዳ ውስጥ ውሳኔ ለመሻር የሚያስችል የቪያር ክለሳም አልነበረም። የመጨረሻ ሰው ነው። ሸርተቶ አይመስለኝም። ችግሩ ኳሱን አላገኘው። ፓቭሊዲስ ነው ኳሱን ያገኘው ከሳጥን ውጪ ነው። ግልጽ የጎል ማስቆጠር እድል ነበር። በቀጥታ ከቮቼቼዝኒ ጋር ነበር ይሄ ግሪካዊ አጥቂ የሚገናኝ እና ቁልፍ የጨዋታው ነጥብ ነበር። ቅድም ስለ አሊሰን እንዳልነው ነው። ግን ይሄኛውም ጨዋታ ቮቼ ሼዝኒ የባርሰሎና ግብ ጠባቂ መሆኑን ሁሉ በእድል የተገኘ ነው። በማርክ አንድሬ ተር ሽቴገን መጎዳት ምክንያት ባርሰሎና የግድ በአስቸኳይ ግብ ጠባቂ ማምጣት ነበረበት። ጥቆማ ሰጠ የሚባለው ሮበርት ሌቫንዶቭስኪ ነው። የሀገሩ ልጅና አብሮ አደጉም ነው። ከልጅነት ጀምሮ ይተዋወቃሉ። እና ከዩቬንቱስ ጋር ተለያይቶ ሲያመነታ ሲያስብ ሲያሰላስል ቆየ ወደ ክርስቲያኖ ሮናልዶ አልናስር ሊሄድ ነው ተባለ ግን መጨረሻ ላይ ጓንቱን ለመስቀል ወሰነ ና ልጁን ልጆቹን ባለቤቱን ይዞ ወደ ስፔን ሄደ ወደ ኢቢዛ ወደ ማዮርካ እየሄደ ያንን የአማረ ፀሐይ ውብ ባህር ሰማያዊ ሰማይ እያየ ለረጅም ጊዜ ከኖረበት የፕሮፌሽናል እግር ኳስ ህይወት እያረፈ ነበር። ለቤተሰቦቹ በፕሮፌሽናል ተጫዋችነቱ ጊዜ ያልሰጠውን ጊዜ እያካካሰ ነበር። ግን ድንገት የባርሰሎና ጥያቄ መጣ። ና ባርሰሎና ማንም ክለብ ስላልሆነ እንደ ባርሴሎና አይነት ግዙፍ ክለብ ሲጠይቅ ሁለቴ ማጤን ያስፈልጋል። ስለዚህ መጣ። ትላንትና በትልቅ ጨዋታ ባርሰሎናን ወደ ሩብ ፍጻሜ ለማሳለፍ ጫፍ ያደረሱ አስደናቂ ሙከራዎችን ሲያድን ቆየ ግን ጨዋታው የባለፈውን አይነት ጨዋታ፣ የብዙ ጎሎ ጨዋታ ይመስል ነበር። ገና እንደተጀመረ ቮቼች ሼዝኒ የመጀመሪያውን ሙከራ ሲያድን አንድ ደቂቃ እንኳ አልሞላም። ሰላሳ ሰከንድ ብቻ ነው የነበረው። አትሪኮ ግሉ የሚባለው የቤንፊካው ቱርካዊ ተጫዋች የመጀመሪያው ሙከራ ሲያደርግ አንድ ደቂቃም አልሞላ ሁለት ሙከራ ሲያደርግ ቤንፊካ ሁለት ደቂቃም አልሆነ ልክ እንደ ባለፈው አምስት ለአራት እንደ ተጠናቀቀው ጨዋታ የብዙ ጎሎች ጨዋታ የሚሆን ይመስል ነበር። ከዛ በኋላም ባርሰሎና በዳኒ ኦልሞ አማካኝነት ትላንትናም ከጋቪ ይልቅ ኦልሞን ነው አሰልጣኙ ሀንዚ ፍሊክ የመረጡት። ከካሳዶ ይልቅ ዲዮንግን ነው ያሰለፉት። እነዚህ ናቸው እንግዲህ ሜጀር ለውጦች ወይም ትልልቅ የላይን አፕ ውሳኔዎች። ግን የዚህ ተጫዋች መውጣት የባርሴሎናን የማጥቃት እቅድ በሙሉ የሚለውጥ ነበሩ። ምክንያቱም አሰልጣኙ ከዛ በኋላ ኦልሞን ማስወጣት ነበረባቸው። በመስመሮች መሀል የሚጫወተውን ተጫዋች አስወጥተው፣ ትልቁን ፈጣሪ ተጫዋቻቸውን አስወጥተው ተከላካይ ነው ያስገቡት፣ ሮናልድ አራውሆን ነው ያስገቡት። ስለዚህ የማጥቃት ተጫዋች ማስወጡ ተከላካይ ያስገቡ የባርሰሎና እቅድ ከዚያ በኋላ እንደ ሌሎቹ ጨዋታዎች ኳስ መቆጣጠር፣ የሜዳ ስፍራ መቆጣጠር ሊሆን አይችልም። በአስር ተጫዋች ነው የሚጫወቱት፣ ከሜዳቸው ውጪ ነው የሚጫወቱት። በጊዜ ነው ተጫዋች በቀይ ወጣባቸው። ስለዚህ ባርሳ በአብዛኛው ኳስ በመቆጣጠሩ የምናውቀው ቡድን ጨዋታው ሲያበቃ በፖሴሽን በቤንፊካ ተበልጦ ነው ያበቃው። በተለይ በሁለተኛው አጋማሽ የቁጥር ብልጫውን ጫና የበለጠ የተረዱት በሁለተኛው አጋማሽ ነው። 35 ፐርሰንት ብቻ ነው የኳስ ቁጥጥር ድርሻቸው የነበረው። ግን ጨዋታ ውስጥ ያቆያቸው ቮቼች የዚ ነው። የባርሰሎና መከላከል ትላንትና እንደ ሊቨርፑል እንዳልኩት አይነት ግን አልነበርም። እኔ እንዲያውም ባለፈው ሳነሳ ነበር አንዳንድ ንጽጽሮች ባርሳ የበለጠ የሚከላከለው በአስር ተጫዋች ሲጫወት ነው አሁን ትላንት በአስር ተጫዋች ስለተጫወተ አግሬሽኑን አልቶውም። በየመሀሉ ፕሬስ ለማድረግ ይሞክራሉ ግን ከሌሎቹ ጨዋታዎች በተለየ ሁኔታ በአስር ተጫዋች ሲጫወቱ ባለፈው የሴቪያ ጨዋታ ላይ በሳንቼዝ ፒሁዋን ሲጫወቱ ከሪያል ማድሪድ ጋር ሲጫወቱ ተጫዋች በቀይ ወጥቶባቸው ዘለግ ላሉ ደቂቃዎች በአስር ተጫዋች እንዲጫወቱ ሲገደዱ ከሞናኮም ጋር የነበረው ጨዋታ ተመሳሳይ ነው ባርሰሎና የመጨሻውን የተከላካይ መስመሩን ድሮፕ ያደርጋል፣ በኦፍሳይድ ላይ መጫወቱን ያቆማል። ስለዚህ ግብ ጠባቂው ትላንትና ሶስት ቢያንስ ሶስት በአጠቃላይ ስምንት ሙከራ አይደግን ቢያንስ ሶስት አስደናቂ ሙከራዎችን አድኗል። ከዛ በፊትም ግን የባርሰሎና የተከላካይ መስመር በሌሎቹ ጨዋታዎች ከነበረው ይልቅ የተሻለ ይከላከል ነበር፣ የተሻለ ይከላከል ነበር። ይሄ ብዙ ሪስክ አለመውሰድን የሚመለከት ነው። ማጥቃቱን ኮምፕሮማይዝ ያደርጋል፣ ምክንያቱም በቃ ሌቫንዶቭስኪ ብቻውን በተለይ መጨረሻው 30 ደቂቃ ላይ አሰልጣኙም ጨከን እናሉና ከረፍት እንደተመለሱ አንድ ሰአት ሳይ ሁላው ነው ላሚን ያማልን ያስወጡት። ያው ላሚን ያማል ተቀይሮ ሲወጣ ብዙ ጊዜ የሚያሳየው የኩርፊያ መልክ አለ፣ ያንን እያሳየ ወጣ። ግን የበለጠ ኤነርጂ ስለፈለጉ ፌረን ቶሬዝን አስገቡት። አሰልጣኙ ግን በአብዛኛው ቡድን ውስጥ የቀረው ብቸኛው መትሀተኛ በተለይ ከዳኒ ኦልሞ አስቀድሞ ተቀይሮ መውጣት በኋላ እና በኋላ ከላሚን ያማል መውጣት በኋላ ቡድን ውስጥ የቀረው ብቸኛው ከምንም የሆነ ነገር የጎል እድል መፍጠር የሚችል ተጫዋች ፔድሪ ብቻ ነው የነበረው ሰፊ የሜዳ በኋላ ማኖቭ ዘማች አሉት ፔድሪም ግን ሰፊ የሜዳ ክፍል መሸፈን ነበረበት ባርሴሎና በአንድ ተጫዋች ጎድሎ ይጫወት ስለነበር ስለዚህ ሌቫንዶቭስኪ ሰርቪስ አልነበረ ለብቻው ተነጥሎ ይጫወት ነበር ለቤንፊካ ተጫዋቾችም ለመቆጣጠር ያን ያህል አስቸጋሪ አልነበርም ግን እንዲህ ሲሆን ዋናው ነገር በጨዋታ ውስጥ መቆየት ነው ትናንትና ሊቨርፑል በጨዋታ ውስጥ መቆየቱ ጎል ሳይቆጠርበት መቆየቱ አሊሰን እርዳታ አሸናፊ እንዳደረገው ባርሰሎና ይሄንን ያደረገው በቮይቼ ሼዝኒ እርዳታ በጨዋታ ውስጥ ቆየ። ትልልቅ ተጫዋቾች ያሉት ቡድን ነው እንግዲህ። ይሄኛው ራስ ላይ የተጋበዘ አደጋ ነው። አንቶኒ ሲልቫ ነው ስህተቱን የሰራው፣ ራሱ የሜዳ ክፍል ላይ ነው ፊት ለፊት ለነበረው ራፊኛን የሰጠው። ከላሚን ያማል መውጣት በኋላ ፌራን ቶሬስ ወደ ግራ፣ ራፊኛ ደግሞ የላሚን ያማልን ቦታ ይዞ በቀኝ በኩል መጫወት ጀመረ። መጨረሻ ላይ ከፍጹም ቅጣት ምት ሳጥን ውጭ ነው ይሄ ቤንፊካ የመሀል ተከላካይ የሰራውን ስህተት ተጠቅሞ መሬት የያዘ ለግብ ጠባቂው ትሩቢን ለሚባለው ግብ ጠባቂ ለማዳን የማይቻል ጥግ የያዘ አስደናቂ ምት ወደ ጎል መታው። በኋላ ብሩኖ ላዥ የቡድናቸውን ማጥቃት የበለጠ ለማሻሻል በሁለት ዘጠኝ ቁጥሮች መጫወት ጀመሩ። በሁለት የክንፍ ተጫዋቾች እና በአንድ ዘጠኝ ቁጥር ነበር ይጫወቱ የነበሩት። ፓቭሊዲስ ብቸኛው አጥቂ ነበር። አንድሪያ ፔሎቲን ለግማሽ የውድድር ዘመን ለሴስክ ፋብሪጋዝ ኮሞ ይጫወት የነበረውን ተጫዋች አስገቡ መጨረሻ ላይም ተጫዋታ ውጭ ተባለ እንጂ የፍጹም ቅጣት ምት ጥያቄ ነበር በቤንፊካ በኩል ቮቼ ሼዝኒ ጠልፎ ጥሎታል በሚል ስለዚህ ሁለት ሴንተር ፎርዋርዶች ነበሯቸው የኳስ ቁጥጥርም የማጥቃት ተጫዋቾች የቁጥር ብልጫም ነበራቸው የሃንዚ ፍሊክ ሀሳብ ግን ከዛ በኋላ የበለጠ መከላከል ና በትራንዚሽን ከተቻለ ማጥቃት ምክንያቱም ሌቫንዶቭስኪን የቡድናቸውን ዘጠኝ ቁጥር አስወጥተው ጄራርድ ማርቲንን የመስመር ተከላካይ ያስገቡት ስለዚህ አሰልጣኙ ፍላጎት በመጨረሻዎቹ ደቂቃዎች ላይ ምን እንደነበር ግልጽ ነው። በነገራችን ላይ ፓውኩ ባርሲ በቻምፒየንስ ሊግ የጥሎ ማለፍ ጨዋታ በቀይ የወጣ በእድሜ ወጣቱ ተጫዋች ሆኗል። ትላንትና ባለፈው ሳምንት በእድሜ ትንሹ ለባርሰሎና ጎል ያስቆጠረ ተከላካይ ነው ስንል ነበር። አሁን በሳምንት ውስጥ ደግሞ ሌላ እንደ ባለፈው ያማረ ሳይሆን ሌላ ታሪክ ሰርቷል። ፓውኩ ባርሲ 18 ዓመት ከ42 ቀን ነው የነበረው ትላንትና እድሜው። ስለዚህ አሰልጣኙ እንደዚህ ለውጦች አድርገዋል። ስለዚህ ቮይቼ ቼዝኒ እና ራፊኛ ነው ማንሳት ያለብን ማለት ነው። የራፊኛ የዚህ ውድድር ዘመን አጀማመር ብዙ ጊዜ እንዳነሳ ነው። ባርሰሎና ክረምቱን በሙሉ አጀንዳው በራፊኛ ቦታ የሚጫወት ተጫዋች ማምጣት ነበር። ኒኮ ዊሊያምስ በራፊኛ ቦታ የሚጫወት ተጫዋች ነው። የውድድር የዝውውር ጊዜው ተከፍቶ እስኪዘጋ ድረስ እስከ መጨረሻ እለት ድረስ ኒኮ ዊሊያምስን ከባስኮ ወደ ካታሎኛ የማምጣት ፍላጎት ነበራቸው። ጥረት አደረጉ። ላሚን ያማልና እሱ ጓደኞች ሆነዋል። ስለዚህ ኤች አርም ኦፌንሲቭ የሚባል በሶሻል ሚዲያም በምንም ግን ባርሳ መጨረሻ ላይ ገንዘብ የለውም። ስለዚህ ይህን ማምጣት አልቻለም። ግን ሌሎች በቅናሽ ሊመጡ የሚችሉ አማራጮችን ግን ተመልክቷል። ለምሳሌ ኪንግስሌ ኮማ ከባየር ሚኒክ፣ እንዲህ እንዲህ አይነት ስሞች ይነሱ ነበር። በፍጹም በራፊንሃ እምነት አልነበራቸውም። ቢቻል ገዢ ቢገኝ ሜዳ ውስጥ ካሉ ሴለብላሴትስ መካከል አንደኛው ተሸጦ ገንዘብ ከሚያስገኝ ተጫዋቾች መካከል አንደኛው ስለነበር ከዚህ በፊት ፈላጊዎቹ የእንግሊዝ ክለቦች አርስናል፣ ቼልሲ፣ ሌሎች ክለቦች እንዲወስዱለት ይፈልግ ነበር ባርሰሎና። ግልጽ ነበር ደግሞ በአደባባይ እየታየ ነው፣ ለመሸጥ ያልተደረገ ጥረት አልነበርም። በዚህ ውድድር ዘመን ግን በጉዳቶች ምክንያት የባርሰሎና አምበል ሆኖ ነው ያሳለፈው። ትላንትና ዲዮንግ ነው አምበል የነበረው፣ ግን ማርክ አንድሬ ተር ሽቴገን ተጎዳ። ሮናልድ አራውሆ ብዙ ጊዜ በጉዳት ምክንያት ሜዳ ውስጥ አልነበረም። ሲመለስም የኩባርሲንና የኢኒጎ ማርቲኔዝን ጥምረት የወዱታል አሰልጣኙ። ስለዚህ ለማፈራረቅ የሚጠቅም እንጂ ሁሌ የሚሰለፍ ተከላካይ አይደለም። ዲዮንግም በጉዳት ምክንያት ረጅም ጊዜ አልነበረም። ስለዚህ የባርሰሎና የዚህ የውድድር ዘመን የአብዛኛው ወቅት አንበል ራፊንሃ ነው የነበረው። ስለዚህ ሜዳ ውስጥ ቴክኒካዊ ጥቅም ብቻ የሚሰጥ ሳይሆን እንዲህ አይነት የውድድር ዘመን እያሳለፈ ያለ ቡድን አንበል ሆኑ ነው የቆዩ የሃንዚ ፍሊክ የእምነት ውጤት ነው። ትላንትና ያስቆጠረው ጎል አርባ አንደኛ የጎል ተሳትፎ ነው በዚህ ውድድር ዘመን። የባሎንዶር ሲዝን ነው ምናምን እላለሁ እንዲህ ሲሆን ይሄ እኮ በቃ ደግሞ ቡድኑ የሆነ ትልቅ ዋንጫ ለማሸነፍ አፋፍ ላይ ያለ ሲመስል፣ ላሊጋውን እየመራ ያለ ነው። በቻምፒየንስ ሊግ ከሊቨርፑል ቀጥሎ ሁለተኛው ሆኖ ነው ወደ ሁለተኛው ዙር ያለፈው። ኮፓ ዴል ሬይ ግማሽ ፍጻሜ ላይ ደርሷል። የባለፈው የመጨረሻቸው ደቂቃዎች መፍረስ እንጂ ለፍጻሜም የሚያበቃው ውጤት ነበረው። ሊያደርገው ይችላል። የመልስ ጨዋታ አለ እሱ ጨዋታ ሶ ለትሬብል እየተጓዘ ያለ ቡድን አንበል ነው። እንዲህ አይነት ብዙ ቅጽበቶች ሰጥቷቸዋል። ድሮሞ የድሮ የስፖርቲንግ ሊዝበን ተጫዋቻል ነበር እና ትናንትና ጠምደው ይዘውት የቤንፊካ ደጋፊዎች እሱ ኳስ በነካ ቁጥር ይጮሃል እንደ አንዳች ደግሞ ባለፈውም አምስተኛውን ጎል ያስቆጠረው እሱ ነው ባለቀ ሰዓት። ስለዚህ ያቁስሏቸዋል በሊዝበን ዓመታት የዛው የከተማቸው ባላጋራ ለሆነ ለረጅም ጊዜ አጎንብሰው የሚያዩት ባላጋራ ነበር። ስፖርት እንግሊዝ ለሃያ አመት ዋንጫ ሳያሸነፍ ቆይቶ ሩበን አሞሪም ማሸናፊ እስኪያደርጋቸው ድረስ ግን የዛ ቡድን ተጫዋች ነበር። ስለዚህ የተለመደ ነው። ከሌላ ቡድን ቀለም ጋር ቢመጣም የድሮ ባላንጣ የድሮ ጠላት ተደርጎ ስለሚቆጠር ይጮሁበት ነበር። ግን በዚሁ ሜዳ በጥቂት ወራት ልዩነት ለባርሰሎና የድል ማድረጊያ ጎሎች አስቆጠረ። ይሄ እንዲሆን ግን ግብ ጠባቂው አስደናቂ መሆን ነበረበት። ስምንት ሙከራዎች ያድኗል ሁለት ሙከራዎችን በመጀመሪያው አጋማሽ የመጀመሪያው 30 ሰከንድ ላይ ያዳ ነው፣ የከረም አትሬ ኮግሉን ሙከራ ጨምሮ ደግሞ ሲያበቃም የሬናቶ ሳንቼዝን ተቀይሮ ገባ። ሬናቶ ሳንቼዝም የሬናቶ ሳንቼዝንም ሙከራ እንደዚሁ አድኗል። እና ጨዋታው ካለቀ በኋላ ራፊኛ ምን አለ? ፋንታሲ ሊግ እጫወታለሁ አለ እና ፋንታሲ ሊግ ላይ ግብ ጠባቂ እሱ ነው። ብዙ ነጥብ ነው ማገኘዋል፣ በሱ ምክንያት ነው እንደዚህ ብዙ ሙከራዎችን ስለሚያድን በሱ ብዙ ነጥብ አድን አለሁ አለ። ለማንኛውም ለባርሰሎና ትልቅ ምሽት ነበር። በተለይ በቻምፒየንስ ሊግ የጥሎ ማለፍ ጨዋታ ታሪክ ከሜዳ ውጪ በተደረገ ጨዋታ ስልሳ ዘጠኝ ደቂቃ በአስር ተጫዋች ተጫውቶ አሸንፎ የሚያውቅ ቡድን አልነበረም እንዲህ አይነት ስታቶች መመዝገብ ከጀመሩበት ጊዜ ጀምሮ። ስለዚህ ትልቅ ታሪክ ነው። ግብ ጠባቂያቸው ይሄ እንዲሆን አድርጓል። የሚቀጥለው ሳምንት ጨዋታው ቀላል አይሆንም። ቤንፊካ በጣም ጥሩ ቡድን ስለሆነ ቀላል ያለቀለት ጨዋታ ነው ማለት አይደለም፣ ግን የአብዛኛውን የቤት ስራ ግን አጠናቋል። አሰልጣኙም የመልስ ጨዋታው ላይ ፕሮፌሽናል መሆን አለብን አንድ ለዜሮ ብቻ ነው የሚል አስተያየት ሰጥተዋል። ሶስት ሙከራዎችን ከፓቭሊዲስ ኒያዳ ነው። ፓቭሊዲስ በዚህ ውድድር ዘመን በቻምፒየንስ ሊግ በርካታ ጎሎችን ካስቆጠሩት አጥቂዎች መካከል አንደኛው ነው። ስለዚህ ባርሳ ኦልሞስት ወደ ሁለተኛው ዙር ለማለፍ ተቃርቧል። የእሱ መሰለፍ በተለይ መጀመሪያ አካባቢ ባሳያቸው ምልክቶች ምክንያት በዚያ የራል ማድሪድ ጨዋታ በቀይ በመውጣቱ በዚህ የቤንፊካ ጨዋታ ቤንፊካ ካስቆጠራቸው አራት ጎሎች ሁለቱ በቀጥታ በእሱ አስቂኝ ስህተቶች ምክንያት የተቆጠሩ በመሆናቸው የተነሳ የኢኛኪ ፔኛ ተጠባባቂ መሆን ትክክል አይደለም የሚል ቅሬታ ያቀረቡ ሰዎች ነበሩ። ኢኛኪ ፔኛ ደግሞ ከማርክ አንድሬ ተርሽቴገን መጎዳት በኋላ ብዙ የሚያሳማ አልነበረም ያንን የኤል ክላሲኮን ጨዋታ ጨምሮ አራት ለዜሮ ያሸነፉበት ጨዋታን ጨምሮ በብዙ ጨዋታዎች ላይ ጥሩ ተጫውቷል። መጀመሪያ ራሱ ከጓንት ከሰቀለበት ከሰቀለበት እንዲያወርድ ሲጋበዝ ከባርሰሎና ሰዎች ጋር ተነጋግሯል የተባለው ቤንች ለመሆን ከሆነ አልመጣም፣ ተጠባባቂ ወንበር ላይ ለመቀመጥ ከሆነ አልመጣም ብሏቸው ነበር ትሰለፋለህ የሚል የመጀመሪያ ተሰላፊነት ዋስትና ስለሰጡት ነው ወደ ባርሰሎና የመጣው ግን መቼስ ቢያንስ ቢያንስ 15 16 ዓመት በፕሮፌሽናል በላቀ ደረጃ ለአርስናል ለሮማ ለዩቬንቱስ የተጫወተ ስለሆነ ስለ ፉክክር ሜሪት ያውቃል እኛ ኪፔኛን ተጠባባቂ ወንበር ላይ ለማስቀመጥ የሚያስችል ድክመት አልነበርም እና በኋላም እሱም በዚህ ቃል ተገብቶልኝ ቢሆንም የመጣሁት ይሄ የሃያ አምስት ዓመት ግብ ጠባቂ እያሳያ ያለው ብቃት በጣም ጥሩ ስለሆነ ምን ጀስቲፊኬሽን አለ እኛ ኪፔኛን ለማስቀመጥ ና እኔን ለማሰለፍ የለም ብሎ ራሱ ምንም እንኳ የመጣበት ስምምነት ይሄ ቢሆንም ነገር ግን ተቀብሎ ነው የቆየው ጊዜው ሲመጣ ግን መጀመሪያ አረፈደ ተብሎ ነው እኛ ኪፔኝ አሰልጣኙ ደግሞ የሚያረፍደ ተጫዋችን በተመለከተ ጠንካራ የዲስፕሊን ደንብ ነው ያላቸው ካረፈደ ተጫዋች ይቀመጣል ምንም ያህል ወሳኝ ቢሆን ኩንዴ ላይ ባለፈው አድርገውታል ሌሎች ተጫዋቾች ላይ ይህንን አድርገውታል። መጀመሪያ የመሰለፍ እድል ያገኘው በዛ ነው። ግን ሲመጣ እነዛን ኮሚካዊ ስህተቶች እየሰራ ስለነበር አሰልጣኙ ምነካቸው እኛ ኪፔኛ ነው መሰለፍ ያለበት የሚል ጥያቄ ነበር። እየቆየ ሲመጣ ግን እኔ የምለው ለአራት ለአምስት ለስድስት ወር ያልተጫወተ ተጫዋች እንደው ምንም አይነት የአካል እንቅስቃሴ አቁሟል ባይቻልም፣ ግን በኤሊት ደረጃ ለመጫወት ዝግጁ የሚያደርግ የማች ፊትነስ አልነበረውም ያንን መልሶ እስኪያገኝ ስለነበር እና ደግሞ የባርሴሎና ሀይ ላይን ደግሞ አስቸጋሪ ነው። ምንም እንኳ በአርሰናል በሀይ ላይን የተጫወተ ቡድን ቢሆንም በዩቬንቱስ ሁሌም በማክስ አሌግሪም በሌሎችም አሰልጣኞች ስር ወደ ራሱ ተጠግቶ በሚጫወት የተከላካይ መስመር ፊት ነው ሲጫወት የቆየው። የባርሴሎና ደግሞ ያልተለመደ አይነት ሀይ ላይን ነው። ስለዚህ ለግብ ጠባቂዎች አስቸጋሪ ነው። ያንን አዳብት ማድረግ ነበረበት። አሁን እሱ ለባርሴሎና መሰለፍ ከጀመረበት ጊዜ ጀምሮ ባርሳ ከ14 ጨዋታዎች አይቲንግ 11ን አሸንፏል። ከእነዚህ ጨዋታዎች በስምንቱ ክሊንሽ ይጠብቋል። ሲጀምር የአማረ ባይሆንም ነገር ግን አሁን ጥሩ ሆኗል። ቅድም ያልኩት የመልሱን ጨዋታ ካሸነፈ ዶርትሙንዱ ነው የሊልን የሚገጥመው ባርሰሎና ነው። ስለዚህ ባለፈው አመት ከሄዱበት ርቀት በላይ መሄድ እድል አላቸው። ሩብ ፍጻሜ ነበር የሄዱት። ያው ባርሳ እንደምታውቂው አስር ዓመት ሆኖታል ቻምፒየንስ ሊግ ካሸነፈ 2014 15 የውድድር ዘመን በሉዊስ ኤንሪኬ አሰልጣኝነት ሜሲ፣ ነይማር ስዋሬስ በነበሩበት የአጥቂ ክፍል አጋዥነት ዩቬን አሸንፈው ነበር ባለድል የሆኑት። አምና ሩብ ፍጻሜ ሲደርሱ ከአመታት በኋላ ነው፣ ምክንያቱም ከምድባቸውም ከምንም እየወደቁ ስለነበር ሁለት ነው ሶስት አመት ከምድባቸው ሁሉ አላለፉም። በኩማን በቻቪ ስር ሩብ ፍጻሜ ደርሰዋል። አሁንም ሩብ ፍጻሜ ለመድረስ ተቃርበዋል። በእነዚህ ሁለት ዋና አክተሮች ምክንያት ማለት ነው፣ በራፊንሃ ጎል አስቆጣሪነት ግን በቮቼክ ሼዝኒ አስደናቂ ግብ የመጠበቅ ክህሎት